ሸኝቷት ሲመለስም፣ ቲና አንተ ምን ቤት ነህ? በእኔ ላይ እየተጫወትክብኝና የቀለድክብኝ ነው ወይም ልጅቷ ስማ እናት ለዚህ ቤት ምንድናት? ለምንድነው የሸኝሃት ብላ ጉሮሮን አንቃ ብትጠይቆም ረጋጋት አለብሽ፣ ለምንድነው ማትረጋጊው? አንቺ ልጅ ሄደሽ ከመጣሽ በኋላ ምን አቅም ሰው ነው የላኩሽ? ቢላትም እሷ ግን ካልነገር ከሞቼ ይገኛለው ብትለውም ብትረጋጊ ነው የሚሻልሽ፣ የምነግርሽ ነገር የለም ብሏታል። የቤት ጥማትና የቤት ስካርና ለዋኒ ሰላሳና ዞራት ስንቲናን ደግሞ የባስ ብላ ሽማግሌውንና ቤተሰቡን በጠቅላላ ምን ያህል ጊዜ ልስጣችሁ? ቤቱን ለቃችሁልኝ እንድትወጡ ፈልጋለሁ። የቤት ክራይ እስከምታገኙ ድረስ ምን ያህል ጊዜ ነው የምትፈልጉት ብላም ፈቃድ እንድትሰጣቸው እየጠየቀቻቸው ነበርም። ሽማግሌውን በመገረምና በመደነቅ ከቤቴ የት ልታስወጪኝ ነው ይሄ እኮ ቤቴ ነው ብላትም፣ ቤቴ ነው ወይ ያለኮው ይሄ ቤት እኮ የኔ ነው ፈርመህና ፈቅደህ ሰጥተኸኛል እኮ ስትለውም፣ እያታለልሽኝ ና የቀለድ ሽብኝ ነበረ ይለካስ ይላት። አንተ እንደፈለግክ ማሰብ ትችላለህ፣ ግን አሁን እኔ ቤቱን ለቃችሁልኝ፣ አንተም ልጅህም ለቃችሁልኝ እንድትወጡ ስለምፈልግ ትንሽ ጊዜ ሰጣችኋለው፣ ማረፊያችሁን ፈልጉ ብላችኋለች። ዳኔም መረባ ክሽ አንቺ ልጅ ረጋበይ ሰከን በይ ቢላትም አንተን እዚህ ውስጥ ምንም የሚያገባህ ነገር የለም፣ ይሄ ጉዳይ የኔ እንጂ ያንተ አደለም ብላም አፉን አስይዘዋለች። ሽማግሌውም ካልሽማ ምን ይደረጋል ከልጅ ጋ ተማ ክሬ እንወጣልሻለን ብሎአታል። ቀልቧን ያጣችውና የምታደርገውን ሁሉ የማታውቀው ቲና ይባስ ብላ ቤት ውስጥ ሙዚቃውን ጆሮ በላይ ከፍታ ከፍታና መጠጧን እየጠጣች እየደነሰች ባለችበት ሰአት ካሌ መኝታ ቤት ተኝቶ ስለነበረት እየረበሽኝ ነው እኮ ምን እያደረግሽ ነው እኔንም ጎረቤትም እየረበሽኝ ነው ሲላት ምንም አይመለከትም ይሄ ቤት እኮ የኔ ነው ምንም አያገባህም ብለዋለች እሱ ግን ከልክሽን አጣሽና ከልክ በላይ የሆንሽ ስለሆነ ተረጋጊ ነው የሚሻልሽ ቢላትም ምንም አይመለከትም ይሄ ቤት የእኔ ስለሆነ እንደፈለግኩኝ ማድረግ እችላለሁኝስ ብለዋለች። እኛንም ጎረቤትንም ባትረብሽ ና አረጋ ብት ነው የሚሻልሽ ቢላት ምንም አያግባችሁም መብቱ የእኔ ነው ብላቸዋለች። ካሌብም ምንድነው እሱ ቤቴ ቤት ያበዛሽ እስከ ዛሬ ድረስ ጎረቤታችን ነበር ሾይ ሲላትም እስካሁንማ ባለቤት አልነበርኩም ጥገኛ ነበርኩኝ። አሁን ግን ቤት ባለቤት ስለሆንኩኝ እንደፈለግኩ የመሆን መ ገብታለኝ ብለዋለች። በያቅጣጫው እያስጨነቀቻቸው እና በጣም እያሰቃየቻቸው ያለችው ቲናም ትሁትንም ልብሷን እንድታዘጋጅ ና ይሄን ቤት በቅርቡ ለቃ እንደምትወጣ ስትነግራትም፣ ከአውሬ እኮ ለመላቀቅ መዘጋጀት አያስፈልገውም ዝም ብሎ ብቻ መሄድ ነው ብላ ትሁት መልሳላታለች። ቲናም አውሬ መባሏ ቢያንገበግባትም፣ እሰራልሻለሁ አንቺ ግን እንዳቅምሽ መኖር አቅቶሻለ አንቺ ገረድ ስትላት፣ እኔ እኮ ገረድ ብሆንም ሰላም ሰርቼና ለፍቼ ነው ማድረው። ከዚህ በፊትም ገረድ መሆኔ ነገርሻለሁ። እኔ በስራ በስራዬ በፍጹም አላፍርም፣ አንቺ ግን የምን ገረድ እንደሆንሽ ታውቂያለሽ ብላ የመልስ ምት ሰጣታለች። ቲና ምንም ቢሏት የማይገባትና የማትረዳ ሰው ስለሆነችም የተናገረችው ቃል ለእሷ ምንም አልመሰላትም። ሽማግሌው ለካሌብ ፊርማው ሳይደርቅ እንኳን ከቤት ለማስወጣት የቤት ማፈላለጊያ ጊዜ ብቻ ነው የቀረንም ሎለ ካሌብ ሲነግረው ካሌብ ምንይ ከዚቻ ወሬ ጋ ነበር ወይስ እስከዛሬ ድረስ ስንኖር የነበረው? አሁን ማንነቷን ስላወቅን ግን መጠንቀቅ አለብን ብሏል። የእውነት ግን ቤቱ ተሰጥቷት ቢሆን እኮ አውላላ ሜዳ ላይ ጥላን ነበረም። ትክክለኛ ማንነትና ትክክለኛ ሰው ብትሆን ኖሮ አንተ ኮስ ብትሰጣት ራሱም ምንም አይከፋም ነበረ፣ ግን ሚስቴ ነች ብዬ ያመንኳት ሴት እንዲህ ማድረጓ በጣም የሚያሳዝን ነው ብሏል ካሌብ። ይነሷ መሀል ይሄ ነገር ተፈጥሮ ኑሮ ባይሆን ኖሮ ቤቱን ሰትሃት ቢሆን ራሱ ምንም አይከፋኝም። አንተን ብትሰጣት ኖሮ ምንም እንደማይከፋ እርግጠኛ ነበርኩኝ። አሁን ላይ ያለው ነገር ግን በጣም የሚያሳዝንና የሚያስገርም ነው ብሏል ካሌብ። አባትየው ካሌብን አሁንም ድረስ እኮ አንተ እንደፈዘዝክና ምንም እያሰብክ አደለም ሲለው ካሌብ እኔ አልፈዘዝኩኝም ሲልም፣ ሽማግሌውም ፈዘሃል። ቢያንስ ቢያንስ ሄደንን ባትፈልጋትና ባትወዳት እንኳን እነሱን ማቃጠልና እነሱን ማሳረር እንዴት ያ ተመለክተሃል ቢለውም፣ እኔ እስካሁኑ ድረስ የሆነው ነገር በጠቅላላ ይበቃኛል፣ አልፈልግም ሰላም ነው የምፈልገው። ሽማግሌው ግን ያደረጉንና ያረጉንን ነገር በሙሉ ያጠየ መልስ ምት መስጠት አለብን ቢለውም ከሌብ ግን እኔ ይበቃኛል፣ ተንኮል ለማሰብ እኮ ጊዜ ያስፈልጋል፣ እኔ ደግሞ እንደዚህ የማረግበት ጊዜ የለኝም ብሏል። እኔ የቲና ነገር በጣም ስላሳስበውና ስላስጨነቀው ሽማግሌውን ይሄ ነገር ቢበቃ ኮ ይሻላል፣ በዚሁ ብንቋጨው ነው የሚሻለው ነው ሽማግሌውም በቃ እኮ አሁን ወደ መቋጫው ነው እሷ ጀምረዋለች ቢልም ዳኒ ግን ባክህን በቃ እኔ ሰልችቶኛል ደክሞኛል ሲለው እንደከፈለክ መናገር ትችላለ ግን የምትፈልገውና የምታሰበውን ብሩን ማግኘት እንደማትችል ወቀው መናገር ትችላለ ሲለው ዳኒ ግን እኔ በጣም እየተሰቃየውና የሰለቸኝ ነው የሚመስለኝ ብሏል ሽማግሌውም በቃ እኮ እሷ ጀምረዋለች ነገሩ ወደ መቋጫው እየመጣ ነው ሲል እኔ ግን የሆነ ያለው ነገር በጣም አስፈ ርቶኛል እያስፈራኝ ነው ያለው። አንተ ኮ ብትሆና ሁሉንም ነገር ብትተው ይሻላል። እሷም እንደዚህ ማድረግ እንደሌለባት ነው የሚሰማኝ ቢል ማግሌው ግን ማንነቷን እያሳየችን ስለሆነም ንም ነገር አይፈጠርም ብሏል። ዳኒ ነገሩ እያስጨነቀውና በጣም እየከበደው እንደሆነ ለሽማግሌው ሲነግረው ሽማግሌውም የሚያስጨንቅ ነገር የለም፣ አንተ ከፈለግ ክጅን ከዚህ ውስጥ ማውጣት ትችላለን። በራሷ ጊዜ ግን ወደ ማብቂያውና ነገሩን ሁሉ ወደ ማወቂያው ደርሳለች። አንተ ግን ራስህን ማስጨነቅ የለብህም ብሎታል። ዳኒ ትሁትን ከካሌብ ጋር ብትሆኝ መልካም ነግም ይመስለኝ ብሎ ተመኝቶላታል። ትሁትም አንተ ስራ ፈተነ፣ ሁሌ ስራ ስለሌለ ስራ ብትፈልግ ማስፈለግ ይሻልሃል ብትለውም እሱ ግን መልካም ነገር እኮ ነው ከሰራተኝነት ወደ ቤት ባለቤትነት መቀየር ምንሃል እድለኛነት ነው ቢላትም የተናገረው ነገር ብዙም ባይከፋትም ግን ውጣልኝ፣ አንተ ስራ ፈትንህ፣ እኔ ግን ስራ አለብኝ ብለዋለች። የተናገረው ነገር ባያስከፋት እና መጥፎ ነገር ባይሆንም አነጋገሩ የገረማት እና የተደነቀች ነው የሚመስል። ቲኛ ካሌብ አካውንት ውስጥ ያለውን ብር መካፈል እንደምትፈልግ ስለነገረችው ሀግሌው ደግሞ ካሌብ አስር ሺህ ብር ብቻ አካውንት ውስጥ አስቀምጦለት እንደ ደሞዝ እንዲሆነው ቡካቸው ላይ ካሰፈሩ በኋላ ቲና ቡኩን እንድታየው ነበር ያደረጓት ቲናም ቡኩ ላይ ያለውን ብር ስታያ ሄዳ ካሌብ ላይ አብዳበታለች ምንድነው ይሄ እቺ ብቻ ነች ወይ እስካሁን ድረስ ያፈራነው እና የሰራነው ብር ብትለውም እኔ ስለፋ አንቺ ስትበትኝ የነበረ ምንም ያፈራሹ ብር የለም ቢላትም ብሩም አንቺ ብቻ አይደለችም በእኔ ላይ እንዲ ልትቀልድብኝ አትችልም ስትለውም ስንፋታ ኮ በቃ ያለችዋን እኩል እንካፈላለን አምስት ሺ ብር አካፍልሻ አካፍልሻለሁ ብሎ ባያፌዝባትም እሷ ግን እንዲ እንደቀለድ ክብኛ ትቀርም ፈራ እሰራለሁ ብላ ትፎክራብታለች። ቲናቡኩ ላይ ያለውን ብር ካየች በኋላ የምትይዘውና የምትጨብጠው ነብር ያሳጣትም እሰራ ላችኋለሁኝ ጉድኖ ማደርጋችሁ ብላ እንዳለችሁም ከቤት እንዲወጡ ክፍላሳቸው ገብታ ጨርቃቸውን በሻንጣ አድርጋላቸው ቤቴን ለቃችሁ ልኝ ውጡ ከእንግዲህ በኋላ እና እዚህ ቤት ውስጥ የመኖር እድሉም ፍቃዱ አይኖራቸውም፣ ብላም አስደንብራቸዋለች። ያሬውና በቃ በሌላ ነገር በሌላ ጊዜ እስከምንገናኝ መልካማችሁ ይብዛላችሁ።